ክቡራትና ክቡራን በዚህ ታላቅ መድረክ የተሳተፋቸው የሚዲያ ባለሙያዎች የስራ ኃላፊዎች ኢትዮጵያን ጽዱ እና አረንጓዴ ሁለቱ አብረው የሚሄዱ ሀሳቦች ናቸው ለማድረግ እየተሰራ ያለው ስራ ባለፉት ስድስት አመታት ከኢኒሽቲቭነት ወጥቶ ባህል ወደሚሆንበት ደረጃ ላይ እያደገ ነው። አሁን አንድ አገር ጽዱና አረንጓዴ የምትሆነው ወይ የአገር ምንም ባላወቀበት ጊዜ ነው፣ ወይ እጅግ ባወቀበት ጊዜ ነው ይባላል። የአንድ አገር ሕዝብ ምንም በማያውቅበት ጊዜ ከተፈጥሮ ጋር ስለሚኖር ተፈጥሮን አይበክልም፣ ተፈጥሮን አይጨፈጭፍም፣ ወንዞቹም ንጹህ ናቸው፣ ደኑም እንዳለ ነው። ወደ ኋላ ዘመን ሂደን የጥንት የምንባለውን ዘመን ስናስበው ደኖቹ ለምን ኖሩ፣ ወንዙ ለምን ጹሕ ሆነ፣ አካባቢው ለምን ጽዱ ሆነ ቢባል ሰው ምንም ባላወቀበት ጊዜ አካባቢ አረንጓዴና ጽዱ ነበር። ሰው ትንሽ ማወቅ በጀመረበት ጊዜ ደግሞ የግድ አካባቢውን መበከል ይጀምራል፣ መቆፈር ይጀምራል፣ መረበሽ ይጀምራል። ከዛ ሰው እጅግ ባወቀበት ጊዜ እንደገና ስለ አካባቢ መጨነቅ ይጀምራል። አሁን አገራችን እጅግ የምታውቅበት ጊዜ ላይ ስለደረሰች አካባቢ ያስጨንቀን ጀምሯል። አረንጓዴነት ያስጨንቀን ጀምሯል። ይሄ እንደ መንግስት ብቻ ሳይሆን በየሰው ቤት ስትሄዱ፣ በተለያዩ አካባቢዎች ስትሄዱ ለማጌጥ እንኳ ሰዎች አረንጓዴ ነገር መምረጥ ጀምረዋል። ይህ ከፊታቸው ካሉት ማጌጫ ነገሮች ማየት ትችላላችሁ። የተፈጥሮ ነገር ቢያጡ ከፕላስቲክ የተሰሩ አበባዎችንና ቅጠሎችን በቢሮቸው፣ በምግብ ቤታቸው፣ በቤታቸው ውስጥ እንዲኖሩ ሰዎች ዛሬ ይፈልጋሉ። ይሄ ባህሉ መለውጥ ነው የሚያሳየን። በትምህርት ቤቶች፣ በመስሪያ ቤቶች፣ በአካባቢ ዛፍ መትከል እና የተተከሉ ዛፎችን መንከባከብ ባህል እየሆነ ነው። መንገዶች ሲሰሩ የሚተከሉ ዛፎች ድሮ ሁልጊዜ ፈተና ይገጥማቸዋል። በአካባቢው ልጆችም ሌሎችም እንስሳትም ይጎዷቸዋል። አሁን ግን የአካባቢው ማህበረሰብ ተዉ ይላል፣ ያጠጣል። ማንም ሳይጠይቅም ራሱም ይተክላል። ቦታ መሬት ቢያጣ በማሰሮ ወይም በሌላ እቃ የሆነ ነገር እንዲኖረው በአካባቢው ይፈልጋል። ስለዚህ ሰው እጅግ ማወቅ በጀመረበት ጊዜ የማወቅ አንዱ ምልክቱ የሚሆነው ለንጽሕናና ለአረንጓዴ ነገር ባለው ንቃት ልክ ነው። እድገት ከጽዳትና ከአረንጓዴ ነገር ጋር አብሮ ካልሄደ ደግሞ እድገቱ ሺህ ጊዜ ፈጣን ቢሆን ተአምራዊም ቢሆን የመቀልበስ እድሉ ምንም የሚያጠራጠር ጉዳይ አይደለም። ምክንያቱም እድገት በምንም መልኩ ከተፈጥሮ ጋር እንዲጣላ ሊፈቀድለት አይገባም። እድገት ከተፈጥሮ ጋር እንዲጣላ ሊፈቀድለት አይገባም። እድገት ከተፈጥሮ ጋር ከተጣላ መጨረሻ ተፈጥሮ ሰውን ትቀጣለች። ዝም ብላ አታይ። ስርዓቷ ይዛባል፣ ሙቀቷ ይዛባል። ድሮም ማናቃቸው አዳዲስ በሽታዎች ይመጣሉ። የሰው ልጅ ተመራምሮ መድኃኒት ያላገኘላቸው ነገሮች ይመጡና ሰውን ያስጨንቁታል። ባለፉት አስር ዓመታት ይኸው በዓለም ላይ የሆነውን ማሰብ ለዚሁ ጥሩ ነው። ብዙዎቹ የሚመጡ በሽታዎች ድሮ የታሰበባቸው የሚታወቁ የወረርሽኝ አይነቶች አይደሉም። ወይም ደግሞ ከአካባቢ ንጽህና ጉድለት የሚመጡት በጣም እየቀነሱ መጥተዋል። ዓለም ስለ ጽዳት ያለው እውቀት እየጨመረ መጥተው፣ ግን በቴክኖሎጂ በጣም ሲራቀቅ ተፈጥሮን ደግሞ ስላጠፋት በተፈጥሮ መዛባት የሚመጡት በሽታዎች ግን በጣም አደገኛ እየሆኑ ደግሞ መጥተዋል። እንስሳቱን ይጎዳሉ መጀመሪያ፣ እንስሳቱ ደግሞ መቀጥለው ሰውን ይጎዳሉ። ስለዚህ ጽዳትና አረንጓዴ ነገር አብረው የሚሄዱ የእድገትን ቀጣይነት የሚያረጋግጡ ናቸው። እንደ ሚዲያ የሚዲያና የኮሚኒኬሽን ኃላፊዎች፣ ባለሙያዎች ሶስት ነገር የሚጠበቁብን ይመስለኛል። ኢትዮጵያን ጽዱና አረንጓዴ በማድረግ ሂደት ውስጥ አንዱ ግንዛቤውን ለሁሉም ማህበረሰብ ተደራሽ ማድረግ ነው። ግንዛቤ ስንል አረንጓዴነት ያስፈልጋል ጽዳት ያስፈልጋል የሚለው አይደለም። ግን እንዴት ነው ማጽዳት የሚቻለው? አንዳንድ እውቀቶች በትምህርት ቤት የማይገኙ ናቸው። አንዳንድ እውቀቶች በሆነ መንገድ የማይገኙ ናቸው። ስለዚህ ንጽህና ማለት ምን ማለት ነው ወይም አንድ አካባቢ አንድ ማህበረሰብ ንጹህ ሆነ ስንል ምን ማለታችን ነው የሚለውን በደንብ ማስተማር ያስፈልጋል። እሱ እንግዲህ አብሮ ቅድምም ከፕሮግራሙ ጋር የተያያዘውና በስድስት ወሩ መርሃ ግብር ውስጥ ያለው አንዱ የቆሻሻ አወጋገድ ስርዓት ነው። ንጽህና ብለን ቆሻሻውን ሰብስበን የቆሻሻ አወጋገድ ስርዓት ከሌለን እሱ ራሱ ሌላ የወረርሽኝ መነሻ ነው የሚሆነው። ስለዚህ እውቀት የሚፈልገው እሱ አወጋገዱ ብቻ ሳይሆን ራሱ የቆሻሻ አሰባሰብ ስርዓትም ሌላ ነው ደግሞ የቆሻሻ ማስወገጃ እቃዎችን ከመጠቀም ጀምሮ ከቤታችን ሲነሳ ቆሻሻ የቆሻሻ አሰባሰብና አወጋገድ ስርዓት እውቀት የሚፈልግ ነገር ነው። እሱ ክህሎት የሚፈልግ ነገር ነው። በአረንጓዴውም ስናይ አረንጓዴ ማድረግ ምን ማለት ነው ከሚለው ጀምሮ በቀላሉ አካባቢያችንን አረንጓዴ የምናደርግባቸው መንገዶች ምንድን ናቸው? አንዳንድ ጊዜ ወጪ ብቻ ይመስለናል። አረንጓዴ የሚያደርገው ግን ምንም ወጪ ሳናወጣባቸው፣ ለምሳሌ በቤታችን ከምንጥላቸው እቃዎች ለሆነ ነገር ገዝተን ከምንወረውራቸውን እቃዎች ለዛፍ መትከያ እንዴት መጠቀም እንደምንችል፣ አፈሩን እንዴት ማድረግ እንደምንችል፣ የተፈጥሮ ማዳበሪያ እንዴት መጠቀም እንደምንችል፣ በቤታችን ውስጥ የምናስወግዳቸውን የብርቱካን የሙዝ እና የሌሎች ልጣቶችን አሰባስበን ማዳበሪያ እንዴት መስራት እንደምንችል፣ በሰፈራችን ላሉ የአትክልት ስራዎች ማስተማር ያስ በአንዳንድ ሀገሮች እንደምናየው ከቀላል እቃዎች ቤተሰቡን ሊመግብ የሚችሉ የአትክልት ምርቶችን ያመርታሉ። ይሄ ክህሎት ስለሚጠይቅ ነው እንጂ ማጣት አደለም ይህንን እንዳናደርግ ያደረገ። ስለዚህ እንዲህ አይነት ነገሮችን ምን አይነት ዛፎች በየትኛው ቦታ መተከል አለባቸው? ለምን አይነት ዛፎች ምን አይነት ክብካቤ ማድረግ መቻል አለብን? በአካባቢያችን ተስማሚ የሆነውን ችግኝ እንዴት መምረጥ አለብን የሚለውን ጭምር ማሳወቅ አንዱ የሚዲያ ስራ። ይሄ እንግዲህ ተከታታይ የሆነ ብዙ አይነት ፈጠራ የሚፈልግ ስራ ነው። ምክንያቱም ቅድም አንድ ቦታ በነበረን ውይይት ባለሙያዎቹ ምናነሱ እንግዲህ ኖሌጅ ኢንዱስትሪ የሚባል አለ በዓለም ላይ ታውቃላችሁ። እውቀትን በማምረት ለዓለም የማካፈል አሁን ደግሞ ያለው ኢንዱስትሪ የአቴንሽን ኢንዱስትሪ ነው። ሰው በጣም ብዙ ነገሮች አሉት ብዙ የሚሰማው፣ የሚያየው፣ የሚዳስሰው፣ የሚጨብጠው ነገር በዝቷል። ከዚህ ውስጥ ስለ አካባቢ ጽዳትና ስለ አረንጓዴ ነገር ተሻምተን ነው የምንነግረው። ብዙ ነገር ለመስማት ከተዘጋጀበትና ብዙ ይህን የሚሰማ መሳሪያ ካለበት አለም ማለት ይሄ ደግሞ ሌላ ፈጠራ ሌላ መንገድ የሚፈልግ ነው። ይሄ አንዱ የሚዲያው ስራ ነው። ሁለተኛው ራሱ ሚዲያው ደግሞ ጽዳትንና አረንጓዴነትን ባህሉ ማድረግ መቻል ደግሞ አለበት። ራሱ ሚዲያው የሚዲያ ቦታችን፣ የሚዲያ ማስተላለፊያ ስቱዲዮቻችን፣ የሚዲያ ቢሮዎቻችን፣ የሚዲያ ግቢዎቻችን፣ ሚዲያውን የምንሰራበት አካባቢ ራሱ አረንጓዴና ጽዱ ሳይሆን እኛ ስራ አረንጓዴና ስለ ጽዱ ጉዳይ ልናወራ እንችልም። እሱ ከሆነ ልክ እንደ ስልክ ነው የምንሆነው። እኛ ሚዲያ አንሆንም። ስልክ የሚያስተላልፈው ነገር በሙሉ የሚያምንበትን አይደለም፣ ወይም የሚያውቀውን አይደለም፣ ወይም የተቀበለውን ጉዳይ አይደለም። መልእክት፣ ነጋሪው የነገረውን ያስተላልፋል። እና ማስተላለፊያ አይደለም ሚዲያ ያሰበበትን የገባውን፣ የተረዳውን፣ እሱም ራሱም የሚያምንበትን ነገር ነው የሚያከናውነው። ስለዚህ የእኛስ የሚዲያ አካባቢዎቻችን የሚዲያዎቻችን የሚዲያ ባለሙያዎቻችን ጽዳትና አረንጓዴነት ላይ እንዴት ናቸው የሚለው ደግሞ መፈተሽ መቻል አለበት። ግቢ ላይ ኖረን ይችላል። ግን የሚዲያ ቦታዎቻችን ያለ ግቢም ቢሆን አረንጓዴ መሆን መቻል አለባቸው። በምናስተላልፋቸው ፕሮግራሞቻችን ውስጥ ያ የሚዲያ ስቱዲዮዎቻችን ካላቸው ቦታ ምን ያህሉን የአረንጓዴና የጽዳትን ጉዳይ ያሳያሉ? አረንጓዴ አድርጉ፣ ጽዱ አድርጉ ማለት ብቻ አይደለም እኮ ከሚተላለፈው ቃለ መጠይቅ ከሚተላለፈው ፕሮግራም ከሚተላለፉት ነገሮች ጀርባ ዛፎች ይታያሉ ወይ? አትክልት ይታያሉ ወይ? አረንጓዴ ነገሮች ይታያሉ ወይ? ጽዱ ነገሮች ይታያሉ ወይ? እሱም ባደረግን ቁጥር በማህበረሰቡ ውስጥ ባህል መፍጠራችን አይቀሬ ነው። ከዛ ሶስተኛው ጉዳይ ደግሞ ጽዳትና ባህል ጽዳትና አረንጓዴ ነገር የዚች ሀገር ባህል እንዲሆን ማድረግ ልክ ቡና መጠጣት ባህል ሆኗል። ሰርግ ባህል ሆኗል። ልቅሶ ባህል ሆኗል። አመት በዓል ሲሆን ተሰብስቦ መብላትና ዘመድ መጠያየቅ ባህል ሆኗል። አሁን ይሄ ምንም ማስታወቂያ አያስፈልገውም። ነገ አረፋ ነው ሲባል ሰዎች ምን ማድረግ እንዳለባቸው ያቁታል? ምንም አይነት የቴሌቪዥን የሬዲዮ ማስታወቂያ አይፈልጉም። ነገ ልቅሶ ነው ከተባሉ ለልቅሶ ሲጠሩ ምን እንደሚደረግ ያቁታል። የልቅሶውን ስነስርዓት ሂደት በሙሉ ያውቃሉ። የማንንም ፕሮግራምን እንዲያወጣላቸው አይፈልጉም። አሁንኛ የመሰብሰብ አንድ ነገር የማድረግ ባህሉ ገና ስለሆነ ስለ ስብሰባ ብዙ ነገር ተነግሮ ነው ስብሰባ የምንሳተፈው። ስለ ልቅሶ ግን ማንም ምንም ነገር አይነግር ነው፣ ልቅሶ መሆኑን መንገር ብቻ ነው፣ ሰርግ መሆኑን መንገር። በሰፈሮቻችን እገሌ ቡና ጠርቷችኋል ኑ ሲባል ምን እንደሚደረግ ያውቁታል። ሌላ ዝርዝር ፕሮግራሙን አይፈልጉም። መጀመሪያ አንደኛ ይጠጣል ከዛ ሁለተኛ ከዛ ሶስተኛ ብሎ የሚነግራቸው ሰው የለም፣ ያውቁታል። ይህን ጽዳትና አረንጓዴም ልክ እንደዚህ ባህል መሆን የአካባቢ ጥበቃ ባለስልጣን ምንም አይነት ተነሳሽነት፣ ምንም አይነት ፕሮግራም የስድስት ወር የዓመት የሚል በፕሮግራም ሳይ ያስፈልገው ማስታወቂያ ሳያስፈልገው ያስፈልገው ምናልባት እሱ የሚያስፈልገው ለአረንጓዴ ነገሮች የሚያስፈልጉትን ችግኞች፣ ሌሎች ነገሮች ማቅረብ ለጽዳት የሚያስፈልጉትን ነገሮች ማቅረብ ወይም ደግሞ ለእነዚህ ነገሮች የሚያስፈልጉትን ነገሮች ማሳለጥ ነው እንጂ ሰዎች ምን ማድረግ እንዳለባቸው እንዴት ማድረግ እንዳለባቸው ለምን ማድረግ እንዳለባቸው ገብቷቸው ልጆች ባህል አድርገውት ወጣቶች ባህል አድርገውት ልክ ለመዝናኛ ለሙዚቃ ምሽት እንደሚሄዱት እስቲ በዚህ ቀን ደግሞ ሂደን ዛፎችን እንትከል፣ እስቲ ሳርን እንንከባከብ፣ እስቲ የተተከሉትን እናጠጣ፣ እስቲ አካባቢያችንን ተነስተን ዛሬ እናጽዳ፣ በዚህ እንዝናና፣ አካባቢውን ቆሻሻ በትክክል በመሰብሰብ እስቲ እንዝናና የሚሉ ወጣቶችን እስክናፈራ ድረስ ደግሞ ሚዲያው መስራት መቻል አለበት። ለዚህ እንግዲህ የባለስልጣኑ ደግሞ ሁለት ነገሮችን ማድረግ ያለበት ይመስለኛል። አንደኛ፣ በተደጋጋሚ የሚዲያ ኃላፊዎች ብቻ ሳይሆን በሚዲያ ውስጥ የሚሳተፉ ተዋናያን ሁሉም አካባቢን ጥበቃንና የአረንጓዴን ጉዳይ በተመለከተው ሁሉም እስኪያውቁ ድረስ መስራት መቻል አለበት። በአንድ ቀን፣ በሁለት ቀን፣ በሶስት ቀን ሰሚናር የሚሆን አይደለም። ሁሉም ከጥበቃ እስከ ዋና ስራ አስፈጻሚው ድረስ ያሉት የሚዲያ ተዋናያን በሙሉ ጽዱ ኢትዮጵያን አረንጓዴ ኢትዮጵያን እነሱ ራሳቸው ባህላቸው እስኪያደርጉ ድረስ መስራት መቻል አለበት። ሁለተኛ ሚዲያው የጽዱ ኢትዮጵያንና የአረንጓዴ ኢትዮጵያን ስራ በሚሰራበት ጊዜ በፋይናንስ መደገፍ መቻል አለበት። ፕሮግራሞች ዛሬ ዛሬ ከፍተኛ ገንዘብ ነው የሚፈልጉት። ካሜራው ገንዘብ ይፈልጋል። ሂዶ አንዲት የአንድ ደቂቃ ዶክመንተሪ ወይም የአንድ ደቂቃ ማስታወቂያ ለመስራት 10 ሰዓት፣ 12 ሰዓት፣ 13 ሰዓት መቅረጽ ያስፈልጋል። የሚሰማራው ባለሙያ ብዙ ነው። የሚሄድበት ትራንስፖርት አለው። ትራንስፖርት ነዳጅ ይፈልጋል። የሚሄደው ጋዜጠኛ አበል ተቀብሎ ነው። ከሚዲያው የሚሄደው ብዙ ጓዝ አለው። ስለዚህ ከተለያዩ አካባቢዎች ደግሞ የተለያዩ ምንጮችን ፈልገን መተጋገዝ መቻል አለብን። ሚዲያውም ይሄንን በቢዝነስ አይደለም መስራት ያለበት የአገር ጉዳይ ስለሆነ በነፃም አይደለም መስራት ያለበት። ለምን ሚዲያው የሚያወጣው ወጪ አለው። ስለዚህ ከተለያዩ ቅድም እንዳልኩት አማራጭ ሆነው ሲመጡ ወደ ሌላው አማራጭ እንዳይሄድ በአንድ በኩል የሚደገፍ በአንድ በኩል የሚደግፍ መሆን መቻል አለበት። ስለዚህ በመደጋገፍ ነው ማለት ነው ስራው መሰራት ያለበት። እንደዛ ከሆነ የምንፈልገውን ውጤት ማምጣታችን የማይቀር ነው። ግን አንድን ነገር ባህል ለማድረግ የስነ ልቡናም የማስታወቂያም ሰዎች እንደሚነግሩን ትልቁ መሰረቱ ተከታታይነት ነው። ባህል እንዲሆን ከፈለግን ተከታታይ ማድረግ መቻል አለብን። የግድ ሰው እየሰለቸውም ቢሆን ተከታታይ ማድረግ መቻል አለብን። ያ ሲሆን የበለጠ የተጠናከረ እና ቅድም እንዳልኩት እንደ ለቅሶ፣ እንደ ሰርጉ፣ እንደ ቡና መጠራራት የሁልጊዜ የህዝቡ ባህል ሆኖ ይቀጥላል። እንዲህ ያደረጉ ሀገሮች አሉ፣ በዓለም ላይ ጽዳት ባህላቸው የሆኑ። እኔ አስታውሳለሁ ደቡብ ኮሪያ በነበርኩበት ጊዜ ጠዋት ለሆነ ስራ አስራ አንድ ሰዓት በእኛ በእነሱ አምስት ሰዓት ስንነሳ ከስራ ጡረታ የወጡ በእድሜያቸው የገፉ ሰባ ዓመት ሰማንያ ዓመት ዘጠና ዓመት ድረስ የሆኑ ሰዎች ወጥተው አካባቢያቸውን ያጸዳሉ ያውም ምን የነበርኩበት ጊዜ ትንሽ የብርድ ጊዜ ነበረ እና በጣም ሽማግሌው በከዘራ የሚሄዱ ሰዎችን አይቼ አቁሜ ጠይቄያቸዋለሁ። ምን እየሰራችሁ ነው ብዬ ምክንያቱም የዚህ ሀገር ለጽዳት የሚቀጥረው ሰው አሮጊትና ሽማግሌ ብቻ ነው እንዴ ብዬ ነበረ ነው የመጀመሪያ ያሰብኩት ማያቸው ሰዎች እነሱ ነው ነበሩ። አይ እኛ አሁን ጡረታ የወጣን ሰዎች ነን። በበጎ ፈቃዳችን ነው በአካባቢያችን ተነስተን አካባቢያችን እናጸዳለን። ተከፍሎን አይደለም፣ በበጎ ፈቃድ ነው ይህን የምንሰራው። ማን ነው የሚያሰማራችሁ? አለ። ቢሮ እንሄዳለን፣ እንመዘገባለን፣ እንደየ አቅማችን ቦታ ይሰጠናል። ያን ቦታ እናጸደዋለን። ከዛ በኋላ ሰርተን መንጋት ሲጀምር ወደ ቤታችን እንገባለን። ይሄ ባህል ማለት ይሄ ነው እንግዲህ ሰዎች ማንም ደሞ ሳይከፍላቸው ማንም የሆነ ነገር ሳይላቸው ራሳቸው ይሄንን አገሬን ነው ማጸዳው ብለው እስከሚያምኑበት ድረስ መድረስ። ይሄን ለመድረስ ግን ተከታታይ የሆነ ትውልድ ላይ የሚሰራ ስራ ይፈልጋል። እና ጥሩ ነገር ነው የጀመርነው። ባለፉት ስድስት ዓመታት የሰራናቸው ስራዎች ምን ውጤት እንዳመጡ አይተናል። የሀገራችን የአየር ሁኔታ አሁን የደረሰበት ዝም ብሎ የመጣ አይደለም። ቡና ላይ የምናየው ሻይ ቅጠል ላይ የምናያቸው ውጤቶች ዝም ብሎ የመጡ አይደሉም። በየ አካባቢው የምናየው የዝናብ መጠን አመት እስከ አመት የማይቋረጥባት ሀገር የዝናብ የማይቋረጥባት ሀገር እስከ መሆን የደረሰችው ዝም ብለው የመጣ ነገር አይደለም። ምክንያቱም አፍሪካውያን ምን ይላሉ? ዛፍ የሚተክል ሰው ለሚቀጥለው ትውልድ ነው የሚተክለው ይላሉ። ምክንያቱም አንዳንድ ዛፍ ከ20 ዓመት በኋላ ነው የሚያፈራው። እሱ ላይ ደርስበት ይችላል። እሱ ላይ ይጠለልበት ይችላል። እኔ ግንም አሁን ምበላውና የምጠለልበት ደግሞ ድሮ ከዛ ሀያ ዓመት በፊት የሆነ ትውልድ የተከለው። ስለዚህ የትውልድ ጉዳይ ነው። ጽዳትና አረንጓዴ ጉዳይ ከትውልድ ጋር የሚያ የትውልድ ግማታ ጉዳይ ነው። በዚህ መንገድ በዚህ ማዕቀፍ ሚዲያውም ሚዲያውን የምናሰማራውም ሰዎች አስበን ከሰራን ኢትዮጵያ ውስጥ የተጀመረው የጽዱ ኢትዮጵያና ኢትዮጵያን አረንጓዴ የማልበስ ጉዳይ ከሆነ አመት በኋላ እንዲህ የማንነጋገርበት ደረጃ ላይ ይደርሳል ብዬ ተስፋ አደርጋለሁ። በዚህ ጉዳይ ላይ የተሰማራችሁት ሰዎች፣ ባለሙያዎች፣ የስራ ኃላፊዎች፣ ይህንን የምታንቀሳቅሱ ሁላችሁም የተሳካ እንደሚሆንላችሁ አምናለሁ። አመሰግናለሁ።